አላህ ስብሃነሁ ወተዓላ አወራረዱን በተመለከተ ከወደ ሰማኦት ዱንያ ሲወርድ አርሽን ጥሎ ነው ወይስ ደግሞ እንምእንደ መላኢካ ነው የሚወርደው፣ ምንድን ነው በሚለው ዙሪያ ላይ በዚህ ጉዳይ ላይ ምንም አይነት ሚውትርጉ በዚህ ጉዳይ ላይ ማንም ቢሆን እንደመጣለት ነው የሚቀበለው። ምክንያቱም እኛ ፊ አስማኢላሂ ወሲፋቲሂ በተመለከተ በመጣልን መልኩ ወይም በተነገረን መንገድ ነው የምናምነው። አርሽን ጥሎ ነው ወይ አናውቅም። እንዴት ነው የሚወርደው እንዴ መላኢኮች ነው የሚወርደው ወይስ እንዴ በራሪዎች ነው የሚወርደው የሚል ነገር፣ ከታዲያ የመጣውን እና የተነገረውን ነገር መቀበል ነው። ከዛ ነገር መጠየቁ ራሱ ቢድዓ። የሚሆነው ይሄ ነው። እነሱ አላህ የት ነው ብሎ መጠየቅ ቢድዓ ነው ይላሉ አይደለም ቢዲዓሚ ሆነው ይልቁንም አላህ ሱብሐነሁ ወተዓላ እንዴት ነው የሚወርደው ብሎ መጠየቅ ነው የሚሆነው ማለት ነው። ከዛ አንጻር ዑለሞች የተቀበሉትን ወይም ደግሞ ነቢዩ አለይሂ ሰላቱ ወሰለም ያወሩትን ሐሰይ ሐዲስ ተቀብለን ማጽደቅ ነው ያለብን እንጂ ከይፍያ እንዴት ነው ምናምን ብሎ መጠየቁ ብዙ ጊዜ አህባሾች ለመከራከሪያነት የሚያነሱት ነገር ወሐብዮች አላህ ከአርሽ በላይ ነው ብለው ካመኑ መልሰው ደግሞ የንዚሎ ረቡን አላህ ወደ ሰማው ዱንያ ይወርዳል ሲሉ፣ ሁለቱ ንግግሮች ተጋጩባቸው የሚል

አቡ ሁሴን ነው። ተፈበሉ ጥያቄ ያላችሁ ንዙልና እስቲዋ። እንደውም ከመጋጨት ይልቅ እንደውም በጣም የሚገርምላችሁ አላህ ከአርሽ በላይ መሆኑን ይበልጥ የሚያረጋግጠልን ለምን ነቢዩ ምን አሉ? ይወርዳል ማለት ከየት ነው የሚወርደው? ከሰማይ ከላይ ግልጽና ወረደ የሚባል ነገር ግልጽ ነው። አላህ አለም፣ ግን እንዴት ነው የሚወርደው? ከየትየን አስመልክተው አላህ ማለት ማንኛ እናቅ አላህ መስማቱን እንደምናጸድቅ እንዴት ነው የሚሰሙኝ ይለው እንደማናውቀው ሁላ ማየቱን እንደምናጸድቅ እንዴት ነው እንደማናውቀው ሁላ የሚያዩ የሚለውን እንደማናውቀው ሁላ እንዳልተነገረን ሁላ አላህ ስብሀነው ተዓላ ሽፍት ከይፋ ዓረፍት አላህ ይወዳል ግን የእሱ መውለድ እንዴት ነው እንዴት ታውን እንደማናውቀው ሁላ ንዙልን ይወርዳል የሚለውን እናጸድቃለን እንዴት ታውን ደግሞ ወደ አላህ እናስጠጋለን እንዴት ነው የሚወርደው ሲወርድ አላህ አናቅም እንዲህ ሊሆን ነው ወይ ሰማይ ሊያጠሎ ነው አዎ እነዚህ ሰዎች አያችሁ እነዚህ ሰዎች አላህን ልክ እንደ ፍጡር መሰሉትና አላህን ልክ እንደ ፍጡር መሰሉትና ሲወርድ ሰማይ ሊያጠለው ነው ማለት ነው። መላኢካ ከላዩ ላይ ሊሆኑ ማለት ነው። ከጭንቅላቱ ላይ መላኢኮች ሊሆኑ ነው ማለት ነው። ማለት ምን ማለት ነው? አላህን እንደ ፍጡር መስለውታል። የሰዎች አያቸው ይህ ነው ትልቁ ችግራቸው የአህባሾች መጀመሪያ አላህን ከፍጡር ጋር የሚመስሉታል። ከዛም በኋላ ተመሳሰለብን ብለው ደግሞ የአላህን ሐዲስና ቁርአን ከነቢዩ የመጣ ሐዲስ አላህ የወረደው ቁርአን ውድቅ ያደርጋሉ። ማን አመሳሰለላቸው? የአላህ መውረድና የመኽሉቅ መውረድ አንድ ነው እንዴ? አጂብ እኮ ነው والله እራሳቸው ነው ወን ብለው ምን ውስጥ የሚገቡት ሹባ ውስጥ የሚገቡት። ማያውቀውን ሰው ያጭበረብራሉ። ሃ ይወርዳል። ታዲያ እንዴት ነው ወጣ ላይ ነው? ሰሚዕና ወአጣዕና ሰምተናል ታዘናል። እንዴት ይታው ደግሞ ወደ አላህ እንዴት ነው የሚወርደው? አርሹን ጥሎ ነው ወይ እንዴት ነው ወይ ሰማ እንዴት ነው አናውቅም። ለምን የምናወራው ስለአላህ ወልአርዱ ቀብደቱ የውመል ቅያማ የውመል ቅያማ ማለት ነው፣ ምድር ሁላ በቀብድ በጭብጥ ውስጥ ስለሚሆን ጌታ ነው ያወራን ያለ እንጂ እንደ እንዳንተ ዝም ብሎ እንደ መኽሉቅ አይደለም። ስለ መኽሉቅ አይደለም፣ ስለ ኻሊቅ ነው ያወራን ያለ፣ ምድርን ሁላ በጭብጥ ውስጥ የሚያስገባ አላህ ከትልቅ ነገሮች ሁሉ ትልቅ የሆነው ጌታ ስለሱ ነው እያወራን ያለው እንጂ ስለ ተራ ስለ አንድ እንትን አይደል። ሲወርደ ማለት ሰማይ እንትን ሊያረጎ ነው እንደዚህ። ይሄ ፍልስፍና ትክክል አይደል። እሺ፣ አቡ ጃፈር መጥቷል። አህዋሾች ካላቸው አንድ ቁጥር ጻፉ። ሞዴሬተሮች ኢንሻአላህ ከፍ ያደርጓቸዋል። እስከዛ ድረስ እኔ አንዳንድ ነገሮችን እንበልና ኢንሻአላህ ይሄን አይነት ጥያቄዎችን ያው የሚያነሱ አካላቶች መጀመሪያ ሐዲሱ ትክክል ነው ወይስ አይደለም ብላችሁ ነው የምታምኑት የሚለውን ነገር በጠየቅ ነው። አላህ Subhanahu Wa Ta'ala ወደ ሰማው ዱንያ ይወርዳል ሲባል መጀመሪያ ሐዲሱን ትቀበለዋለህ ወይስ አትቀበለውም ነው ጥያቄው ሊሆን የሚገባው። እቀበለዋለሁ ካለ እንዴት ነው፣ በምን አይነት መንገድ ነው? አይ በስልጣኑ ነው የሚወርደው፣ በሹመቱ ነው የሚወርደው፣ በግዛት ነው የሚወርደው ካሉ ይሄን ብሎ የፈሰረላችሁ አካል ማን ነው? እንዲህ ብላችሁ እንድትፈስሩ ያደረጋችሁ አካል ማን ነው? ወይም ደግሞ ሙፈሲር ማን ነው ብሎ መጠየቅ ነው እንጂ ናህኑ አህሉ ሱና፣ እኛ አህለ ሱናዎች ምናም ነው። አላህ ሱብሃነ ወተዓላ ወደ ሰማው ዱንያ ይወርዳል። አዎ ይወርዳል፣ ምንም ጥርጥር የለው። ሙተፈቁን ዐለይሂ ዐላ ሲሕሕቲሂ ወቀድ በየነል ዑለማኡ አነሁ ኑዙሉን የሊቁ ቢላሂ ወለይሰ ሚትለ ኑዙሊና። አላህ በሚገባው አይነት መልኩ ይወርዳል፣ ግን እንደኛ አወራረድ አይደለም። አንድ ሰው ከላይ ወደ ታች ሲወርድ በሚወርደው አይነት መንገድ አይደለም። لا يعلم كيفيته الا هو سبحانه وتعالى እኛ ከይፍያውን አናውቀውም፣ አላህ سبحانه وتعالى ብቻ ነው የሚያውቀው። ለምን ከተባለ ስላልተነገረን ማለት ነው። እኛ ደካማ ፍጥሮች ነን፣ ስለ አላህ ቀርቶ አይደለም ስለ ራሳችን ምንነት እንኳን ጠልቀን የምናውቅ ስላልሆን ማለት ነው። ስለዚህ لا يعلم كيفيته الا هو سبحانه وتعالى فهو ينزل كما يشاء እንደፈለገው በፈለገው መልኩ ይወርዳል። ግን ሐዲሱ እስከመጣልን ድረስ ይወርዳል የሚል ከመጣልን፣ አዎ ይወርዳል። በመቀበላችን ግዴታ ነው። ወላ ይልዚሙ ሚን ዛሊከ ኹሉ ወል አርሽ። ያ ማለት ምንድን ነው? ይሄ የሚያስይዘው አርሽን ያገላል ማለት አይደለም። فهو نزول يليق به عز وجل አላህ ለሱ በሚገባው አይነት መልኩ እንደሚወርድ አድርገን መቀበል የኛ ግዴታችን ነው ማለት ነው። እንግዲህ ወሆ ሱብሃነሁ አለሙ ቢከይፊየቲ ኑዙሊሂ እሱ

በሰው ልጅ ቅያስ ወይም በፍጡር ቅያስ አይከድም። ለምን ከተባለ ለይሳ ከሚትልህ ሸይኡን ወሁ ሰሚዑል ባሲር አላህ Subhanahu Wa Ta'ala ምንም አይነት አምሳያ ስለሌለው ነው። ስለዚህ እንደዚህ አይነት ውዥንብሮችን መፍጠር ምናልባት ፍልስፍና ወይም ሎጂክ የሚባለውን ነገር በአላህ Subhanahu Wa Ta'ala ምንነት ላይ መጠቀም አይቻልም። ሲጀመር ስለ አላህ ስምና ባህሪያት ተአዊልና ፍልስፍና አይገባንም ማለት ነው። በዚህ መልኩ ልናምን ግድ ይለናል ማለት ነው ኢንሻአላህ። እንግዲህ አህባሾች ካላችሁ ደግሞ የምታነሱት ነገር ካለ ኢንሻአላህ ቦታ ለቃለሁኝ ማለት ነው። ሰላሙ አለይኩም ወራህመቱላሂ ወታላ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ያ ሐቢባና በያኑ ከበያኑ ወአድህ

ከዛ በፊት የነበሩት 50 ሺህ ዓመት ሙሉ አርሽ ከአላህ ቁጥጥር ውጭ ነበር ማለት ነው። ለዚህ በዚህ ምክንያት ብቻ ብዙ ምክንያቶች አሉና ኢስተውላ የሚል ትርጉም አይሰጠውም። ደግሞ ኢስተውላ የሚለው ተፍሲር ትክክል ቢሆን ኑሮ ወላሂ አላህ ስብሓነሁ ወተዓላ ያሁላ ነገር ሲጽ ቁርአን ሲያወርድ አንድ ቦታ ቢያንስ፣ አንድ ቦታ ቢያንስ ኢስተውላ ብሎ ያስቀምጦ ነበር። ሙራዱ ኢስተውላ ቢሆን ኑሮ ማለት ነው። ነገር ግን አይደለም። ሙራዱ ይሄ አልነበረም። ወላሁ አዕለም። ጀዛ ከላሁ ኸይረን። እሺ አንድ ፃፉ፣ አህባሾች አንድ ቁጥር ፃፉ፣ ግቡ ጠይቁ። አማ ኑዙል አላህ ወጣ ወረደ ሚወጣ ሚወርድ ጌታ የለንም፣ እንደዚህ ጌታ የለንም ይላሉ። ሃ ስብሓነከ ረቢ። ነቢዩ ሰለላሁ ዐለይሂ ወሰለም ይወርድ አላሉ። አሃ ላትቀበል ነው አንተ፣ ፍልስፍና ይሄ የግሪክ ፍልስፍና ስላልገጠመልክ ላትቀበለው ነው የነቢዩን ሐዲት ዓለይሂ ሰላቱ ወሰላም። እኛ የሚወርድ የሚወጣ የሚወርድ ጌታ እንደዚህ ጌታ የለን። ነቢዩ ካሉክ አይነ ወር አስተቀበል። ሚሰማ ጌታ የለኝም ለምን ማለት መስማት፣ መስማትስ የምን የሰው ባህሪ አይደል መስማት? አሃ ሚሰማ ጌታ አላመልክም ለምን አትልም ያለ አመሳሰል ከሆነብህ ወይ ደግሞ የሚወድ ጌታ አላመልክም ማለት ነው። ምክንያቱም ይወዳል ያልከታ እኛም እንወዳለን፣ ሰውም ይወዳል። አሃ አጂብ የለም መልሳያችሁ። ሲጀመር እነዚህ ሰዎች በጣም ይገርማችሁ አላህ ልክ እንደ ጣውት ነው የሚሰሉት። ጣውት ታውቃላችሁ? ጣውት ሰነም ምን ማለት ነው? ጣውት በቃ ማይንቀሳቀስ ማለት ነው። ማይንቀሳቀስ ይናገራል ከተባለ ድምጽ ማይና በድምጽ ማይናገር፣ በፊደል ማይናገር እንዲህ ጣውት አድርጎ ነው የሚያስቡት አላህ። እነዚህ ሰዎች ማለት ከነሱ ያወጡት መስመር አለ። በዛ መስመር የሚሄድ በቃ ከዛ ውጭ ከሆነ ግላ አይሆንም። ይሄ ሁሉ ፍልስፍና ነው። ገባችሁ? አላህ እኛ ነብዩ ስለአላህ የነገሩንን በቁርአን በሐዲስ የነገሩንን እንቀበላለን ከማንም ጋር ተሽቢ ሳናጥር ከማንም ጋር ሳናመሳሰል ግልጽ ነው። የአላህ ስብሓንሁ ወተዓላ መስማትና የፍጡር መስማት አንድ እንዳልሆነ ሁላ የአላህ መናገርና የፍጡር መናገር አንድ እንዳልሆነ ሁላ የአላህ መውረድና የፍጡር መውረድ አንድ አደለ። የአላህ ከአርሽ በላይ መሆንና የፍጡር ከነገራቶች በላይ መሆን አንድ አደለ። ሽፍት ሽፍት፣ አረፍት። አልሐምዱሊላ። በነገራችን ላይ አሁን ፍልስፍናቸው እኮ አፈር ከድሜ ይበልጧል። አልሐምዱሊላ። አሁንም ገና አፈር ከድሜ ይበላል። ግን የእናንተ ርብርብ ያስፈልጋል የኡማው ንቁ ተሳትፎ ያስፈልጋል። ንቁ ህዝባዊ ንቅናቄ ተሳትፎ ያስፈልጋል። ሙሪድ ብልጽግናውን እንደ ደግሞ ያ ሳይሆን በ በወረዳ ቋንቋ ወራህ ንቁ ህዝባዊ እንቅስቃሴ ያስፈልጋል። እነዚህ ሰዎች ከምንጭ ለማድረግ ምን ማለት ነው? ወያቸው አይደለም እንዴ? ሼር ማድረግ እንደዚህ አይነት ዳዕዋዎች ስለ ኢስቲዋ የሚነሱ ነጥቦች ካሉ ከወንድሞች የተላለፈ ነገር ከኡስታዞች ምን ማድረግ ያኒ ለሰዎች ተደራሽ ማድረግ። እንዲ ስትቀመጡ ሀብ ማድረግ ሼር ማድረግ ሰው እንዲገባ አጅራላችሁ። ሀይቃ ነው የምላችሁ። ለሙሪድ ምንም አጠቅሙት ለራሳችሁ ነው፣ አጅራላችሁ። ለራሳችሁ ሰው መጥቶ በተማረ ቁጥር አጅራላችሁ። ለእናንተ ቪዲዮዎች ሲለቀቁ ሼር ማድረግ። አሁን በቅርብ ምሳሌ የለቀኩት ቪዲዮ አለ። ምን ሚል አንድ ሰው አላህ ከአርሽ በላይ ሆነ ተቀያየረ ማለት ነው? ከታች ነበር እ መጀመሪያ ከታች ሆነ ወደላይ ሆነ ተቀያየረ ብሎ የሚያስብ ሰው ካለ ይህ ሰው የጀህምያ አቋም ይዞ ነው የመጣው ብዬ ቪዲዮ ሰርቻል። መረጃ ከፍቼ ከኪታ ጀህምዮች ናቸው እንደዚህ ሚሉት። አላህ አይቀያየርም አላህ እንደዚህ አያደርግም ምናምን ይሉ ጀህምዮች ናቸው። በጣም የሚገርማችሁ ኪታቡን አለ የቡኻሪ ኪታብ ሼር አድርጎ እንደዚህ ዓይነት ነገር እናንተም ኪታቡን መያዝ ማየት በደንብ መረጃ ማጠናቀር መያዝ። ለምን ነገ ሊገጥማችሁ ይችላል፣ አይታወቅ። ነገ ጎረቤት አህባሽ፣ ጎረቤት ሊሰጣችሁ ይችላል፣ ወይ ደግሞ አህባሽ ጓደኛ ሊሰጣችሁ ይችላል። ሊያምታት ሊፈልጉ ይችላሉ። ዞር ማለት ጥሩ መፍትሄ ነው ከነዚህ ሰዎች ግን፣ እንደዚህ ደግሞ መረጃ ኖሯችሁ ደግሞ ገለጥ አርጋችሁ ስታሳዩት ደግሞ ይሄ ምንድነው ለሱና ዘብት እቆማላችሁ ማለት ነው ነገ ከነገ ወዲያ ሱና እንዳይደ